ጨሪ ቃዎች ፍቅራችሁን ደስታችሁን ስኬታችሁን እንጂ ማየት የምንፈልገው መከፋታችሁን መቼ አንፈልገውም። እና ዛሬ የቅመምዬ ሁለት መቶ ሀምሳ ሺህ ተከብሮላታል። እንኳን ደስ አለሽ በድጋሚ ከዚህ በላይ ትልቅ ደረጃ ደርሰሽ ለማየት ያብቃን። በዚህ ደስታ ውስጥ ሀይሚዬና ብሩኬ ኬኩን አብረው ቆርሰው እየተጎራረሱ እየተጫወቱ ብናያቸው እኛ ተመልካቾች በጣም ደስ ይለን ነበረ። ግን በዚህ ደስታ ውስጥ ድራማ ባትጀምሩ እኛ በጣም ደስ ይለን ነበረ። ስራ ላይ ሁናችሁ እንደዚህ አይነት ደስታ ባታደርጉ እኔ በጣም ደስ ይለኛል። ምክንያቱም ከዚህ በፊትም ሀይሚ ትዝ ይላችሁ እንደሆነ የልደቷ ጊዜ እንደዚህ ተቋርጦ ነበረ ማለት ነው። ብሩኬም አቋርጦ ነበር የወጣው ሀይሚዬም እንደዛው ሳያከብሩት በደስታ አለፈ ማለት ነው። በእርግጥ በድጋሚ አክብሮላታል ብሩኬ። ግን የዕለቱ ቀን ደግሞ እንደዚህ የደስታውን ቀን አብረው ቢካፈሉ አብረው በደስታ በፍቅር ብናያቸው በጣም ደስ ይለይ ነበረ። ግን እነሱ አሁን ላይ ስራ ላይ ናቸው። ምንም ማረጋ አንችልም። እና ድራማውንም ስራውንም ባጭሩ ብትቋጩትና ፍቅራችሁን ብትመልሱት እኛ በጣም ደስ ይለናል። እንደ ሴት ተሰምቶኛል። ምክንያቱም ይሄ ነገር ተደጋገመ። በደስታ ቀን እንደዚህ አይነት ብጥብጥ፣ ጭቅጭቅ፣ እልክ መጋባት ጥሩ አይደለም። በደስታ ቀንና ቢቻል አብሮ ስቆ ተጫውቶ ቢያሳልፉ ደስ ይለኝ ነበረ። ምክንያቱም የሁለቱም ስኬት ስለሆነ ማለት ነው። ሲቀጥል ደግሞ ጓደኛው ጓደኞች እነ ፍፄ እነ ሚፍታ ካዘጋጃችሁ አይቀር እነሱን ለማስደሰት ከፈለጋችሁ እነሱ አሁን ላይ ምን ላይ ነው ያሉት? ምን ላይ ነው ያሉት? እነሱ አሁን ተጣልተው ነው ያሉት። ብሩኬ ትናንትና ቤቷ ወንድ አገኘሁ ብሎ እሱ ሌላ ጥያቄ ውስጥ ገብቷል። ሀይሚዬ የተከፋችበት ነገር አለ። ከብሩኬ አገኘሁት ያለችው ቪዲዮ አለ፣ መረጃ ያለችው እሱ ነገር ለእሷ አልተፈታላትም። እነዚህን ሁለት ልጆች ከደስታቸው በፊት ለየብቻ አውርቶ በውስጥ አግባብቶ አስታርቆ ነው እንጂ እንደዚ አይነት ዝግጅት አዘጋጅቶ ደስታውን አብረው እንዲካፈሉ ማድረግ የነበረባችሁ እንጂ የባለፈውን ጥፋት ዛሬ ደገማችሁት ማለት ነው። ሽምግልና እንደዛ አይደለም። ሰው እንዴት ተጣልቶ ሳይግባባ እንዴት ነው አብሮ የደስታን ቀን ማክበር የሚችለው? በጣም ከባድ እኮ ነው። እና መጀመሪያ እነሱን ለየብቻ አውርቶ አግባብቶ አስታርቆ ነው ደስታ እንደዚህ የሚዘጋጀው እንጂ ሁለት ሰዎች ጸባያቸውን እያወቃችሁ ምክንያቱም ከዚህ በፊትም እናስታርቃለን ብላችሁ ስለተበላሸባችሁ ማለት ነው እነ ሚፍታ እነ ፍፄ ማለት ነው። እና እናንተ ማስደሰታችሁ አልቀረ ማድረጋችሁ አልቀረም፣ ግን ደግሞ የሚቀድመውን ነገር ደግሞ ማወቅ አለባችሁ። ምክንያቱም በቃ ስራም ቢሆን ምንም ቢሆን ግን መቅደም ያለበትና መቅደም የሌለበትን ነገር ማወቅ አስፈላጊ ነው ብዬ አስባለሁኝ። ሁለት ሰዎች ተጣልተው እንዴት ነው በደስታቸው መሀል ይታረቃሉ ማለት በጣም ከባድ ነው። ለዛውም ደግሞ ከዚህ በፊት ምን እንደሆኑ ታውቃላችሁ። የሀይሚዬ የልደቷ ቀን ማለት ነው እና እንደዛ በደስታ ሳያከብሩት የልደቷን ቀን ብልሽሽት ብሎ አለፈ። ግን ቢሆንም ደግሞ በድጋሜ አክብሮላታል። ግን የዕለቱ ቀን ቢሆን ደግሞ የበለጠ ደስ ይላል ማለት ነው እና ሴት ልጅ ስትሆኑ ደግሞ በጣም ንጃ ላቅ፣ የደስታችሁ ቀን ደግሞ እንደዚህ አይነት ወከባ ሲፈጠር የሆነ ስሜት አለው። ብቻ እናንተ ትተዋወቃላችሁ በውስጥ ማለት ነው። ከካሜራ ጀርባ ኬኩንም ተጎራርሳችሁ በልታችኋል። ምንድነው ደግሞ የቀረበው መጠጥ? እሱንም ቢሆን አብራችሁ ጠጥታችኋልና። እኛ የምንፈልገው ፍቅራችሁን ነው። እኛ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ፍቅራችሁን እንጂ መከፋታችሁን አንፈልግም። እኔ እኮ ግን በጣም ነው የምወዳቸው፣ የእውነት የእውነቴን ነው። ማሬም በጣም ነው የምወዳቸው፣ ሁለቱም ማለት ነው። በቃ እየተጨቃጨቁም ምንም እያሉ ይምጡ፣ ብቻ አብረው ይምጡ። እኔ ሌላ ችግር የለብኝም ነው ምላችሁ። በቃ ብቻ ተለያይተው እንዳይመጡ። ግን ዛሬ የጠበኩት ቪዲዮ ብሩኬ ሴት ይዞ ይመጣል ብዬ ነበር የጠበቅኩት። ምክንያቱም ትናንትና የነበረውን ነገር አይታችኋልና፣ በቃ እነዚህ ልጆች እልክ ውስጥ ገቡ ብዬ ነበረ፣ ግን ነገሩ ዞረና ወደ 250 ሺህ ማክበር መጣ ማለት ነው። ግን እያሰብኩት ሌላ ነበር፤ ወይ ከልጁ ጋር ተገናኝቶ ወይም የሆነ ነገር ይፈጠረ፣ ወይ ሴት ይዞ ይመጣል። ብቻ እነሱ እነሱ ነገሮች ነበር አስቤ የነበረው ይሁን እነሱ አሁን ላይ ስራ ላይ ናቸው እና የምትጨነቋላችሁ ብዙ ነገር አለ። በነገራችን ላይ ሁሉም በየራሱ ትክክል ሊሆን ይችላል። ሁሉም ለየራሱ ትክክል ነው። ግን ደግሞ ቆም ብሎ ማሰብ ግድ ነው። ህይወት ላይ ማሰብ፣ ማስተዋል፣ መገንዘብ በጣም ተገቢ ነገር ስለሆነ ማለት ነው እና እነ ጨሪቃዎች ደግሞ በቃ ሁለቱ ሲገናኙ እልከኞች ስለሆኑ በቃ እልክ ይጋባሉ። የማይሆን ማይሆን ቃላት ይነጋገራሉ በንዴት ማለት ነው። እና እንጂ ጨሪቃዎች ነገም አንድ ናቸው፣ ዛሬም አንድ ናቸው። በጣም ነው የምንወዳችሁ እና ወደ ፍቅራችሁ ተመለሱልን እና ደግሞ ብሩኬን ሶስት መቶ ሺ ሰብስክራይብ አድርጉ ቤተሰብ እና ከዛ ድራማው ያልቃል ማለት ነው። እና ብድ ቤተሰቦች በያላችሁ በሰላማችሁ ይብዛል፣ መልካም ጊዜ ይሁንላችሁ። ነገ ደግሞ መልካም ወሬ ለመስማት ያብቃን እላለሁኝ። እግዚአብሔር ሀገራችንን ሰላም ያደርግልን።